ሁለት ቀናት የሚዘልቀው ይህ መርሃ ግብር የውይይት የስብሰባ ጊዜ እንደሚደረግ ይጠበቃል። ይህንም የመክፈቻ ንግግር የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብዓዊ ድጋፍና ልማት ኮሚሽን ኮሚሽነር ዶክተር ተፈራ ተሩሪ ጸሎት በማድረግ ተጀምሯል። በዚህ የስብሰባ መርሃ ግብር ላይ ስልታዊ የቦርድ አመራር ስልጠና የሰብዓዊ ድጋፍና ልማት ኮሚሽን የፕሮጀክቶች ዝርዝር ያሉበት ሁኔታ እንዲሁም ወሳኝ የሚሆኑ አውደ ጥናቶች የሚቀርቡበት ኮሚሽኑ ድርጅታዊና ሰብዓዊ ፖሊሲዎችና ኦፕሬሽናል ማኑዋሎች መወያየት የስልታዊ እቅድ ላይ ቦርዱ አባላት እንደሚነጋገሩም ይጠበቃል። የኢትዮጵያ ቃሊዮት ቤተ ክርስቲያን ምክትል ፕሬዚደንትና የኮሚሽኑ የቦርድ ሰብሳቢ የሆኑት አቶ ዳንኤል ጫእሚቦ በቤተክርስቲያኒቱ መተዳደሪያ ደንብ የልማቱ የቦርድ አባላት ኃላፊነትና ተጠያቂነት ሚና፣ ተግባር ምን እንደሆነ ለአዳዲስ የቦርድ አባላት ገለጻ የሚሰጥበት እንደሚሆንም እንደሚጠበቅ ተናግረዋል። እሺ አመሰግናለሁ። ይሄ የኢትዮጵያ ቃሊዮት ቤተ ክርስቲያን የልማትና ሰብአዊ ድጋፍ ኮሚሽን ስራ አመራር ቦርድ ስብሰባ ነው። እንግዲህ ይሄ የልማት ኮሚሽን በኢትዮጵያ በተለያዩ ክፍሎች የልማት ስራዎችን እየሰራ የሚገኝ ነው። በዚሁ መሰረት ይሄ የመጀመሪያው የልማት ቦርድ አባላት ባለፈው አመት 2017 የምርጫ አመት ስለነበረ የልማት ቦርድ አባላት በአዲስ መልክ የተደራጁ ስራቸውን የሚጀምሩበት ሁኔታን አስመልክቶ ወሳኝ የሆኑ አውደ ጥናቶች የሚካሄዱበት ጊዜ ነው። በተለይም ደግሞ የልማት ኮሚሽኑ ስራውን በሚገባ ለማከናወን እንዲያስችል የቦርድ አባላት ተገቢ ስልጠና እንዲወስዱ እንዲሁም ደግሞ አውደ ጥናቶችን እንዲያካሄዱ ታስበው የተዘጋጀ ፕሮግራም ነው። በዚህ መሰረት የልማት ቦርድ ከቤተክርስቲያኒቱ ክርስቲያኒቱ ተልኮና ራዕይ አንጻር እንዲሁም ደግሞ ከቤተ ክርስቲያኒቱ የእምነት አቋም አንጻር እንዲሁም ከቤተ ክርስቲያኒቱ መተረሪያ ደንብ እና የልማት ኮሚሽኑ መተረሪያ ደንብ አንጻር የልማት ቦርድ አባላት ኃላፊነትና ተጠያቂነት፣ ሚና፣ ተግባር ምንድን ነው የሚል ለአዲስ ለአዳዲስ የቦርድ አባላት ማብራሪያ የሚሰጥበት እንዲሁም ደግሞ አውደ ጥናት የሚካሄድበት ቀን ይሆናል። የዚህም ዋናው ምክንያት የቦርድ አባላት ኃላፊነታቸውን አውቀው እግዚአብሔር የሰጣቸውን አደራ እንዲሁም ደግሞ ከመንግስትም ከቤተ ክርስቲያንም የወሰዱትን ኃላፊነት በባለ አደራነት በትክክለኛ መንገድ ማገልገል እንዲችሉ አቅም ለመገንባት ታስቦ የተዘጋጀ ፕሮግራም ነው ለማለት ነው። ዋናው የትኩረት አቅጣጫ በዚህ ላይ ይሆናል። ከዚያም በመቀጠል ከዚህ ተነስተን እንደገና ከሰዓት በኋላ በሚኖረን ጊዜ የተለያዩ አይነት ፖሊሲዎችን የምናጸድቅበት እንዲሁም ደግሞ በልማት ቦርድ አገዛዝ ወይም ገቨርናንስ አካባቢ የሚወሰኑ ውሳኔዎችን የምናስተላልፍበት ይሆናል። ከዛም በመቀጠል በነገው ዕለት የኢትዮጵያ ቃለ ህይወት ቤተ ክርስቲያን የልማትና ሰብዓዊ ድጋፍ ኮሚሽን የሚቀጥሉት የአምስት ዓመት ስልታዊ እቅድ ዝግጅት የምናደርግበት ይሆናል። ስልታዊ እቅድ ዝግጅትን አስመልክቶ የስራ አመራር ቦርዱ ግብአት የሚሰጥበት በተሊኮ በራእይ እንዲሁም ደግሞ በእሴቶች ዙሪያ ተጨማሪ ኢንፑት ለስልታዊ እቅድ አዘጋጅ ኮሚቴ እንዲሁም ለጽፈት ቤቱ የሚሰጥበት ጊዜ ውይይት የሚደረግበት ይሆናል ለማለት ነው። በኢትዮጵያ ቃለ ህይወት ቤተክርስቲያን በሁለንትና የልጆች አገልግሎት ክፍልና በቻይልድ ኢቫንጀሊዝም ፌሎሺፕ ትብብር በሆሳዕና ከተማ በቦብቼ ቃለ ህይወት ማሰልጠኛ ማዕከል ስልጠና ተካሄደ። በኢትዮጵያ ቃለ ህይወት ቤተክርስቲያን ሁለንትና የልጆች አገልግሎት ክፍልና በቻይልድ ኢቫንጀሊዝም ፌሎሺፕ ትብብር በሆሳዕና ከተማ በቦብቼ ቃለ ህይወት ማሰልጠኛ ማዕከል ለስምንት ተከታታይ ቀናት ሲሰጥ የነበረው ስልጠና በስኬት ተጠናቋል። ለስምንት ተከታታይ ቀናት ልጆችን በውጤታማነት ማስተማር ክፍል አንድን ላጠናቀቁ 29 የቀጠና የህብረት አስተባባሪዎችና መምህ ምህራን ልጆችን በውጤታማነት ማስተማር ክፍል ሁለት ስልጠና ተሰጥቷቸዋል ስልጠናው ልጆችን የክርስቶስ ደቀ መዝሙር ማድረግ ላይ ያተኮረ ሲሆን ለሁሉም ሰልጣኞች ልጆችን ከእግዚአብሔር ቃል አንጻር እንዴት የክርስቶስ ደቀ መዝሙር እንዲሆኑ ማስተማር መምከር እንዲችሉ በከፍተኛ ሁኔታ ያዘጋጃቸዋል ተብሏል ውድ ተመልካቾቻችን መረጃዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። አሜሪካ በናይጄሪያ አለ ያለችውን የክርስቲያኖችን ግድያ ሀገሪቱ ማስቆም ካልቻለች ድጋፏን እንደምታቋርጥ አስጠነቀቀች። ሮማን ከሊል ተጨማሪ አላት። ዋሽንግተን ሌሎች ተጨማሪ እርምጃዎችን ልትወስድ እንደምትችል የዋይት ሀውስ ቃል አቀባይ ካሎሪን ሌቨንት አስታውቀዋል። ዶናልድ ትራምፕ የናይጄሪያ መንግስት በክርስቲያኖች ላይ ወንጀል ፈጽሟል ሲሉ ክስ በመሰንዘራቸው ወታደሮች ወደ ሀገሪቱ መላክ ከጨዋታ ውጪ እንዳልሆነ መግለጻቸውም ይታወሳል። አቡጃ ክሶችን በጽኑ ተከላክላለች። በናይጄሪያ ክርስቲያኖች ስደት የለም፣ ዋናው ፈተና የሽ ብርተኝነት ነው ሲሉም በአገሪቱ የመከላከያ ሰራዊት ዋና አዛዥ ተናግረዋል። የባርሴሎናው ሳግራዳ ፋሚሊያ ባሲሊካ የዋናው ማማው አንድ ክፍል ወደ ስፍራው መግባቱን ተከትሎ ዕለተ ሐሙስ የዓለማችን ረጅሙ ቤተ ክርስቲያን ሆኗል። ቤተ ክርስቲያኑ በሰጠው መግለጫ መሠረት የአርኪቴክት አንቶኒ ጋውዲ ታላቁ ሥራ የሆነው ይሄው ቤተ ክርስቲያን አሁን ከከተማው ላይ 162.91 ሜትር ከፍታ አለው። ከአሁን በፊት በ1543 እና በ1890 መካከል በጀርመን የተገነባው የጎቲክ ሉተራን ቤተ ክርስቲያን የሆነው ኡልመር ሞናስተሪ የዓለማችን ረጅሙ ቤተ ክርስቲያን የሚለውን ማዕረግ ይዞ ቆይቷል። ይሁንና ያ ማዕረግ አሁን ወደ ስፔናዊ ተቀናቃኙ አልፏል። ሳግራዳ ፋሚሊያ ሪከርዱን የሰበረው እስካሁን የሪከርዱ ባ ባለቤት የነበረውን የጀርመኑን ኡልመር ሞናስተሪ ከፍታ በ14 ሜትር በመብለጥ ነው። ሳግራዳ ፋሚሊያ አሁንም ግንባታው ያልተጠናቀቀ ሲሆን፣ ከቤተ ክርስቲያኑ አናት ላይ እየተገነባ ያለው ማዕከላዊው የኢየሱስ ክርስቶስ ማማ በቀጣይ ወራት ሲጠናቀቅ 172 ሜትር ከፍታ ይኖረዋል ሲል የዘገበው ኤንቢሲ ነው። አንድ የቻይና ጂም ቤት በ3 ወራት ውስጥ 50 ኪሎ ግራም ለቀነሰ የመጀመሪያው ሰው ዘመናዊ የስፖርት መኪና እንደሚሸልም አስታውቋል። ይህም ዜና ዓለምን እያነጋገረ ይገኛል። ባልደረባችን ጽጌረዳ ዓለሙ ተጨማሪ ያለት። አንድ የቻይና ጂም ቤት በ3 ወራት ውስጥ 50 ኪሎ ግራም ለቀነሰ የመጀመሪያው ሰው ዘመናዊ የስፖርት መኪና እንደሚሸልም አስታውቋል። ፈቃደኛ የሆኑ ተሳታፊዎች የክብደት መቀነስ ሂደቱንም ከመጀመራቸው በፊት አንድ ሺ አራት መቶ ዶላር መክፈል እንዳለባቸው ጂም ቤቱ ገልጿል። መመዝገቢያ ክፍያው የተወዳዳሪዎችን የስልጠና የምግብና የሶስት ወራት ቆይታ ወጪንም የሚሸፍን መሆኑንም ኦዲቲ ሴንትራል ዘግቧል። ታዲያ ተወዳዳሪዎች ባያሸንፉም እንኳ የአካል ብቃት እንቅስቃሴ ድጋፍ በቀጣይነት እንደሚያገኙም ጂም ቤቱ አስታውቋል። ተወዳዳሪዎቹን በመመዝገብ ላይ የሚገኙት ጂም ቤቱ የተወዳዳሪዎች ቁጥር ሰላሳ ሲደርስ ምዝገባውን የሚያቆም መሆኑን ገልጿል። ውድ ተመልካቾቻችን መረጃዎቻችን የተከታተላችሁትን ይመስል ነበር። መረጃዎቹን በምራት እኔ አስጨናቂ ሀብታሙ ከመላው የሕይወት ቴሌቪዥን የስቱዲዮ ባለሙያዎች ጋር ከናንተ ጋር ቆይታ አረኩኝ። ከቀሪ የሕይወት ቴሌቪዥን መሰናዶች ጋር መልካም ቆይታ።